እውነተኛ እርግ ዋኝነት ነው። ለሚጠፉ መታነፊያቸው በዓለም ጥበብ ለሚኖሩ እውነት ተስኗቸው የመዳንቀን እውነተኛ አርማ ነው። መስቀሉን አጥብቁት፣ ተሳለሙት፣ እሰሩት። ከጋሃነም እሳት የሚያድናችሁ ነው። ከጋሃነም የሚያወጣች ነው። ሞኝነት ነው ለሚጠፉ መሰናከያቸው ዓለም ጥበብ ለሚኖሩቸው የመጠጠን እውነተኛ አርማ ነው መስቀሉ። ከጋሃነም እሳት የሚያወጣችሁ ነው። ብርሃን ወጣ ከመስቀሉ የሚያንፀባርቅ የአምላክና የሰው ልጆች እውነተኛ ርቅ የትንሳኤው ብራን አንድነት ሆነን ተነሳልን